ቤተልሔማ፣ ሸዋረጋ እስቲ እንግዲህ ዛሬ በብሔሮች ብሔረሰቦችና ሕዝቦች በዓል ቀን ላይ ነው የተገናኘ ነው። ዶሮ ወጥን ብዙ ሰው ቀምሶት ያውቃል። ሳማ ወጥን ግን እስቲ ልቅ መሰው ሳማ ራሱ ወጥ ምንድን ነው? ከምንድን ነው የሚሰራው? ሳማ ከራሱ ሳማ ሳማ ማያውቅ ሰው አለ? ምንድን ነው ሳማ መቼም ተገርፎ ማያውቅ የለም። በሳማ በእኛ ዘመን ነው። አሁን ያሉት ትውልዶች ያው መንገድ ላይ ያቃጥላል ምናምን ሲባል ሊሰማ ይችላል። እኛ ሳማ ነው የምናውቀው ልጆች ሲያጠፉ ሲገረፉበት ከዛ ሰውነታቸው የሆነ ሲቆጣ ምናምን ነው የምናውቀው። እና አሁን አንቺ እሱ ነው ምግብ ሆኗል እያልሽ ይሆናል እያልሽ ተመልካቾች፣ ይቀመስ የምትሉ ከሆነ እኔ ቀምሰዋል፣ ችግር የለውም። እስቲ በእንጀራ ነው ቢገኝ፣ በገብስ እንጀራ ቢበላ ቆንጆ ነው። ለጨጓራ በተለይ በጣም ቆንጆ ነው። ተመልካቾች እንግዲህ በልጅነታችን ስንገረፍበት የነበረው ሳማ ወይም ደግሞ አለብላቢት ምናን ይባላል አ በሌላ አካባቢ ከገብስ አንድ አመት ከለሩ ራሱ አረንጓዴ ነው፣ ፒዩር አረንጓዴ ነው። ሳማ እንግዲህ መግረፊያው ነው። በጣም ነው የሚለሰልሰው፣ በጣም ነው የሚለሰልሰው። በገብስ ዱቄት ይታሻል፣ ምንም አይደረግበት በገብስ ዱቄት ይታሻል። በቃ ከዛ ይንተከተቃል። ስለዚህ ራሱን ራሱን ቀጥፋችሁ ከዛ በኋላ ማብሰል ነው፣ ይቀቀላል። እሺ ይቀጠፍና እሾኩ እንዲረግፍ በወንፊት ይታሻል፣ እንዳያቃጥለን ማለት ነው ከዛ እሱ በፈላ ውሃ ይቀቀላል። ከተቀቀለ በኋላ ሲበስል ውሃውን እናጠነፍፍና እንጨምቀዋለን። ውሃው ላው ላይ ያለው ውሃ ውርድ ይላል። ከዛ በገብስ ዱቄት እናሸዋለን። በደረቁ የገብስ ዱቄት ነስነስ እያደረግ፣ ከዛ ቀጠን ቀጠን እናደርገውና በደንብ እናቀጥነዋለን። እሳት ላይ ጥለን በስነ ስርዓት ማንተክትክ። ከዛ እንደ ሌላው ነገር ዘይት ምናገባበታምም የለው ጨው ብቻ ነው ጣል ምናረግ። አሁን የጤና ጥቅሞቹ ታውቀዋለ ነገር ለጨጓር ጨጓራ በጣም የሚያመው ሰው ፍቱን መድኃኒት ልጋ ትን ይሄ አሁን በጣም ቆንጆ መድኃኒት የሆነ ምግብ ነው። ማንኛውም ሰው ቢጠቀመው ጥቅሙ ያመዝናል ከጉዳቱ እንግዲህ ልጆኜ ስገረፍበት የነበረውም ሳማ ወይም ደግሞ በአንዳንድ አካባቢዎች አለብላቢት ምናምን ይባላል። እሱም ምግብ ሆኖ ነው የቀመስ ነው፣ ተመልካቾች ማለት ነው እንደምታዩት እናንተም በቀምሱት የምትወዱት ነው። ሞክሩት። ግን አዲስ አበባ ላይ ምግብ ቤት የት ማግኘት ይቻላል? ይሄን ነገር ምግብ ቤት ማግኘት ይቻላል? ምግብ ቤት የለም። ያው በትዕዛዝ ግን እኛ እናዘጋጃለን። በትዕዛዝ ብቻ ግን ይገኛል፣ ይገኛል። በጣም አሪፍ። በጣም እናመሰግናለን ተመልካቾች። እንግዲህ እሺ፣ አንድ ያጣላል እያለችኝ ነው። እሺ፣ በጣም ነው የምናመሰግነው።